ይለናል ብዙ ጊዜ ቤት እኔ እናሷ ብቻ ነን። እና ልጆቹ ትምህርት ቤት ምናምን ይሄዳሉ። አሁን እናቷ ቤት ስለሆነ ነው። ቤት ስንሄድ እኔ እናሷ ብቻ ነን። ቤት ምንውለው ሰውዬው ቤት አይውልም። ጠዋት ሰባት ሰባት ሰዓት አይደል? አዎ ሰባት ሰዓት ሄዶ ማታ አስራ ሁለት ሰዓት ምናምን ነው ሰውዬው ባለበት ብመጣ ችግር የለውም። ግን እሱ ኖሮ አያውቅም። አይገናኝማ። እንዴት ይሆናል? ሌላ ክፍል አለ ባአላማስቁሚ ባለፈው ያሳለፍሽውን እንዳትረሽ እንዳትረሽን፣ አሁን አረሳው ጥንቃቄ አድርጊ እ ደግሞ ዕቃ እንዴት ነው ወደ ኢትዮጵያ የምላከው? እሱን ነገር ጠይቂያት ትለኛለች። ብዙ ጊዜ በካርጎ ይላካል በኪሎ የሚላካል እና እንዴት ነው የሚላከው? እኔ ለልጄ የሆነ ነገር ገዝተሽ ላኪ ትለኛለች። እንደት እንደምላክ እኔ አላቅም። ለእዛ ነው ኋላስ፣ የእዛ ጊዜ እና እኔ ጋር ደውዬ እነግርሻለሁኝ። ችግር የለም እሺ ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኖራቸው አልተሸጠ የሚባል ሀያት ሳይሆን እንደ ቁጥ ቁጥ የሌለው ዓለም አቀፍ ጣላንቻ አለ ያድርገው እንደ አንቺ ድብክ ድብክብክ ያለችውን የምታምረውን ዱኒያ የአላህ ሙልት አድርጎ ዛሬ ብስምላህ እንደው ትልቁ ቀን ያለ አመት የማይገኘው ቀን የአላህ ያንቺ ወቅት አለ ያድርገው ቀን አሚን። ወላሂ ሀቂቃ ነው። አላህ አንገትሽን ቀጥ አለ ያድርግልኝ አንገትሽን ተሸጠ ድብክብክ ያለውን የሚያምረውን

እንደ አላህ ያስደሰትች ምንም አይደልሽ። እንደ በልጅሽ ታሪኩ ሁሉ አይቀር። አሚን አሚን፣ እህቴ አሚን አሚን አሚን። ዛሬ እኔ ድሉና አግኝቼ መረኩሽ። ውስጡ ላይ ደግሞ ብዙ ዱዓ የሚያደርግልሻለሁ። አንቺ ዝም ብለሽ አሚን በይ። አሚን አሚን። እሺ እሺ፣ የእኔ ማን እሺ። አይዞሽ አብሽሪ፣ ዱዓ አደርግልሻለሁ። ዛሬም አብሽሪ በጣም ነው ደስ የሚለው። ኧረ ደሴ እኮ በሁሉም የተመረቀች እኛን ከኋላ ላይ የተሰለፈን ስታደል እኮ እናንተ ከፍለፊት ለፊት ሆናችሁ ነው። እኛ ከኋላ ሆነን እንግዲህ ያው እቺ ደግሞ ጀግና እናት እኮ ናት። ወላ እንደው አብይ አህመድ እንደው ምር እንደው ሽልም ባረጋች ጀግና እናት ብሎ፣ እኔማ በምን ቆዋይ አላህ ይሸልማት፣ ከሰው አላህ ይሸልማት። ያላህማ አሁን በቅርብ ጠብቀው በቅርብ ቀን ኢቢኤስ ብሎ ለድራማውንስ እንኳን ይሄንን ትልቁን ስራ አልተሸጠ የሚባል ሀያት ሳይሆን እንደ ቁጥ ቁጥ የሌለው ዓለም አቀፍ ጣል አንቺ አለ ያድርገው እንደ አንቺ ድብክብክ ያለችውን የምታምረውን ዱኒያ ሙልት አድርጎ ዛሬ ብስሚላ እንደ ይሄ ትልቁ ቀን ያለ አመት የማይገኘው ቀን አላ ያንቺ ወቅት አለ ያድርገው ያንቺ አሚን አሚን ወላይ አሚንአሚንአሚንአሚን እንደ አንገትሽን ተሸጠ ሺቲ ሚምትስ አይደለም። እንደው ድብቅ ብቅ ያለውን የሚያምረውን እንደው ድብቅ ብቅ ያለውን ሀያት ማንም ያላየውን ርዝቅ ላንቺ አለ ያድርገው። ቢስሚላሂ ረህማን ራሂም። አዎ ከሰው የበለጠ እንጀራ ላልበላ እኔ ለሰው ሀገር ሀገር የለ ሌላ ብሏል አገርሽ ላይ እንደው ዘመናዊ ማርዬ የሆነውን ሀያት፣ እንደው የኑሮ አበባ የሆነውን ሀያት አላህ ይስጥሽ። አሚን። የሚወድሽ ጋር አብረሽ አግኝ የሚወዱሽ ወንድሞች ጋር እህቶች ጋር ላንቺ ያዘነው ጋር ሁላ አላህ ይዘንለት። አላህ ይበድሽ። እኔ በጣም ነው ሞድሽ። ውስጤ ላይ እዚህ ውስጤ ላይ ነው ተታዘኛ እዚህ ዋይ እንደው ነኩኝ ስት እኔ ልምጣታ። ወላት እኔ መጣለሁ። የምር ደስ ይለናል። ብዙ ጊዜ ቤት እኔ እናሷ ብቻ ነን እና ልጆቹ ትምህርት ቤት ፍና ምን አሁን እናቷ ቤት ስለሆነ ነው። ቤት እኔ እኔ እናሷ ብቻ ነን ቤት ምን ነው ሰው ቤት አይውልም። ጠዋት ሰባት ሰባት ሰዓት አይደል? አዎ ሰባት ሰዓት ሄዶ ማለት አስራ ሁለት ሰዓት ምናምን ነው ስል፣ ሰውየው ባለበት ብመጣ ችግር የለውም። ግን እሱ ኖሮ አያውቅም። አይገናኝማ፣ እንዴት ይሆናል? ሌላ ክፍል አለ። አይዞሽ፣ በርቺ፣ ባላማሽ ቁሚ። ባለፈው ያሳለፍሽውን እንዳትረሽ። አሁንም አረሳ ጥንቃቄ አድርጊ። እሺ ደግሞ እቃ እንዴት ነው ወደ ኢትዮጵያ የምላከው? እሱን ነገር ጠይቂያት ትለኛለች። ብዙ ጊዜ በካርጎ በካርጎ ይላካል፣ በኪሎ የሚላካል እና እንዴት ነው የምላከው? እኔ ለልጄ የሆነ ነገር ገዝተሽ ላኪ ትለኛለች። እንዴት እንደምላክ እኔ አላቅም። ለዛ ነው ኋላስ፣ የዛ ጊዜና ነው እኔ ጋር ደውዬ እነግርሻለሁ። ችግር የለም። እሺ ሀቢበት ገልቢ ወይ ያለ ያስደስትሽ ያስደስተሽ። በአላ ስምሽን እንዳትቀይሩ። ስምሽ እራሱ እኮ ነው የሚያስቀኝ ወለይ እጥርስ እንዲህ እንዲህ እያለ ነው ወላሂ። ያላ የምትገዙ ልጆች አንዳንድ ቁጥር እየላካችሁ ዛሬ አልሸጥኩም፣ ትናንት እሽጫለሁ፣ እንደ ውይ አስታክሮላት ዛሬ እሽጫለሁ፣ ዛሬ እሽጫለሁ። ያላ አንዳንድ ቁጥር እየጻፋችሁ እኛን እኛን እኛን እኛን እኛን ቆይ ሸር የሚባለው እንዴት ነው ንገረኝ? እስኪ አንቺ እቺ ሸር ማድረግ የዋንት ነኪና ከዛ ወደ ቤተሰቦች ሶስት ጋር ጠቅ ጠቅ ጠቅ ጠቅ አድርገሽ ለ